በጣም ነው የጓጓሁት፣ እውነት ለመናገር ከምላችሁ በላይ እውነት ውድ ቤተሰቦች ዛሬ የሆነ ነገር እሺ፣ መጥቻለሁ፣ እንዳታሳፍሩኝ፣ ደግሞም አታሳፍሩኝም። በጣም የምትወደኝ የምታከብረኝ እህቴ የስድስት ስጦታ እህቴ፣ ሀያ አምስት ሺህ ተገባሽ፣ ላንቺ ስጦታ አዘጋጅቼልሻለሁ አለችኝ። ስጦታው ምንድነው ስላት አልነግርሽም አለችኝ። ማወቅ አልቻልኩም። ስለዚህ እናንተ አንድ ቀን፣ ሁለት ቀን፣ ሶስት ቀን ብዬ ወይም ወር አስራ አምስት ቀን ብዬ የጊዜ ገደብ ባልሰጣችሁም እናንተ ይሄን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሀያ አምስት ሺህ አስገቡኝ እና ከውዱ እህቴ ስጦታዬን ተቀብዬ ምን እንዲሁ ልወቀው እኔ በጣም ነው የጓጓሁት። እንዴት እንደጓጓሁ ታቃላችሁ። እንዴት ነው ልጅ ናችሁ፣ ነገ ልብስ ይገዛላችኋል ትባሉ የለ አይደለ? የዛን ቀን ኩሌት ረሽም ነው አይነጋ፣ እየተገለጥ ነው ነበረ በጣም ጓጉትን እኔም እንደዛ ጓጉቻለሁ። እና ስለዚህ እየገባችሁ ሰብስክራይብ እያደረጋችሁ ቶቶሎ ብላችሁ ቀኑ ሳይረዝም ምን እንደው ከወዱ እህቴ ስጦታዬን ለማየት ጓጉቻለሁ። ውድና የተከበራችሁ ቤተሰቦቼ አሰላሙ አሌይኩም ወራህመቱላሂ ወባረካቱ። እንደውም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ይህን ቻናል ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁሉ እጅ ከልብ ነው ማመሰግነው። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ ዛሬ መግቢያው ላይ እንዳያችሁት አንዴት ውድ ሄቴ ለእኔ ስጦታ ትሰጫለሽ አለችኝ። እኔ ደግሞ ሰፍ ብዬ እሺ፣ ምንድን ነው መቼ ደርሳል ብዬ ስል አይ አሁን አይደለም ስጦታ የምትሰጥው ሀያ አምስት ሺህ ስትገቢ ነው። ጥንክረሽ ጥንካሬሽ ማየት እፈልጋለሁ፣ ከአንቺ ላይ ለውጥ ማየት እፈልጋለሁ ስትለኝ እውነትን ለመናገር ከኛ ይልቅ ለእኛ የሚያስቡ በስተጀርባችን እኛም ማናውቃቸው እጅግ መልካም መልካም ምህቶች እንዳሉ የተረዳሁበት ጊዜ ነው እና እኔ ደግሞ ይሄማ አብሽሬ ውድ ቤተሰቦቼ አያሳፍሩኝም፣ ሰብስክራይብ ያደርጉኛል እንሻአላ ብዬ እናንተ ጋር እንደማታሳፍሩኝ እጅግ ሙሉ ተስፋ ስላለኝ ዛሬ ብቅ ብያለሁኝ። እንግዲህ ሁላችሁም ቪዲዮዬን እያያችሁ ላይክ ስትገቡ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ተለያዩ ሚዲያዎች ላይ ሼር እያደረጋችሁ ሰብስክራይብ እንደምታስደርጉኝ በታላቅ ተስፋ አለኝም በአክብሮትም እንጠይቃለሁ። ውድ ቤተሰቦቼ መልካም ሰው ስትሆኑ ከመልካም ሰው ጋር ባትኖሩ እንኳ የመልካም ሰው ትዝታ ተውስተው በአይምሯችሁ ይኖራል። እውነት ለመናገር ይቺ ሄቴ ስለ እኔ ይህን ያክል ታስባለች ትቆረቆራለች ብዬ አንድ ቀን አስቤ አላቅም። ምክንያቱም ያን ያክል ማለት ጊዜው በተጨካከነበት አንዱ በአንዱ አረመኔ በሆነበት ሰዓት ራስ ወደድና ራስን በማስቀደም የበዛበት ዘመን ላይ ጓደኛዬ አንቺ ይገባሻል ወይም አንቺ ማድረግ አለብሽ ብላ ለእኔ ይሄን ሁሉ ነገር መጣሯ በቃ እንዲያድግ እንድለወጥ ስለምትፈልግ እኔም ደግሞ የእሷን አብሽሪና ጠንክሬ ባይነትን ሳይ እንድሰራ አይምሮ በጣም ተነሳሽነትን እንትን በቃ የስራ ፍላጎቴ እየጨመረን የሄደው። ነገር ግን እዚህ ያለሁበት ቦታ እንድነገርኳችሁ ከማዳም ኩሽና ስለሆንኩኝ የተለያዩ ነገሮችን መስራት አልቻልኩም። ወደፊት ግን እንሻላ በቅርቡ ሀገር ስለምገባ የተለያዩ ስራዎች ይዤ ለእናንተ ይጠቅማችኋል፣ ለትውልዱ ለአዲሱ ትውልድ ማስተማሪያ ይሆናል የምለውን ይዤ እንደምቀርብ እጅግ ትልቅ ተስፋ ለኝ። እንሻአላህ እናንተም ድዋ አድርጉልኝ፣ በድዋችሁም አትርሱኝ። እንዲሁም ደግሞ ቪዲዮ ጥራት ባይኖረውም የምሰራው ነገር ለእናንተም አስደሳች ባይሆንም ያለሁበትን ቦታ ታሳቢ በማድረግ ሰብስክራይብ እንድታደርጉኝ ይላለሁ። እኛው ለእኛው ካልተደጋገፍ ማንም አይዘንም። እነዚህ አንድ ሚሊዮን ወይም ሁለት ሚሊዮን ሶስት መቶ አራት ሺ መቶ የገቡት በኛ የገቡት ዩቱበሮች ቲክታከሮች፣ በኛ በማዳም ቅመሞች ነው። ስለዚህ እኛው ለእኛው ብንተባበር እና ብንተጋገዝ የት በደረስ በብዙ ጊዜ በብዛት የማየው ራስ በራሳችን አንነሳም። የሆነ ነገር እንኳ ችግር ተፈጥሮ ለማዳም ቅመም ምርዱ ከሚባሉ ይልቅ ለአንድ የሆነ ለሌላ ሰው ማለት አገር ላለ ሰው ዝም ብሎ ወይም ደግሞ ለሆነ ሰው እርዳታው ይሳተፋሉ። እውነት ለመናገር ግን ድካሙንም ልፋቱንም ያየ ነው። ብዙ መከራና ስቃይ እያሳለፍ ነው። የሰውን ልክና የሰውን ማንነት የምናቅ የሰውን ሀቅ የማንፈልግ እኛ ስደተኞች ናል። ስለዚህ ራስ በራሳችን እየተጋገዝ አብሽሩ እየተባባል ብንሰራ እጅግ በጣም ትልቅ ለውጥ ላይ እንታያለን። እንዲሁም ደግሞ የዩቱብ ያልከፈታችሁ እቶቼ የዩቱብ ከፍታችሁ እንድትሰሩ እመክራችኋለሁ። ምክንያቱም ዩቱብ መስራት ኪሳራ የለውም። ትርፈን ባትሆኑ ምሳሌ እሩጣችሁ ንግድ ላይ ብትገቡ ንግዱ ሊያተርፋችሁ ወይም ሊያከስራችሁ ይችላል። ይህ ግን ድካም ነው። ድካም ትንሽ ፈተና ይጠይቃል መስራቱ እንጂ ኪሳራ አይኖረውም እላለሁኝ። ውድ ቤተሰቦቼ እንደማታሳፍሩኝም እጅግ ትልቅ ተስፋ አለኝ። ሁላችሁም ላይክ እያደረጋችሁ ቪዲዮዎችን ሸር እያደረጋችሁልኝ እንደ አሳዝኛችሁ እንደ ልለምናችሁ እንደ ስሞትላችሁ እንደ ስሞትላችሁ ሀያ አምስት ሺ አስገቡኝ እና እህቴን እስኪ ጓደኛዬን ምን እንደሆነ ለማየት ጓጉቻለሁ። እንዲሁም ደግሞ እሷን ደስ እንድላ ትፈልጋለሁ። የኔ ለውጥ ስለሚያስደስታት እሷ የኔ ላይ የምታየውን ደስታ በቃ ደስ ብሏት ማየት እፈልጋለሁ በጥቅሉ እንግዲህ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። መጀመሪያ ሁለት ቪዲዮዎቹን ሰርችላቸዋለሁ። አሁንም ጥንቃቄ አድርጉ ለራሳችሁ፣ ሰው ህገወጥ ቦታ እንዳትገዙ። ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ወዳችኋለሁ።